ፍቅር ኃያል ነው። ቅናት ደግሞ የፍቅር መጀመሪያ ነው። በልቶ የሚያደር ሰውን ስናይ በልቶ ለማደር እንቀናለን። በልተን ማደር ስንችል በልቶ ከማደር ጋር ፍቅር ይዘናል። ደጋግሞ በልቶ የሚያደርን ስናይም እኔም በደጋገምኩ ብለን እንቀናለን። ደጋግመን ስንበላም ደጋግሞ ከመብላት ጋር ፍቅር ይዘናል። ፍቅርና ቅናት አያቆሙ። ይህን እውነታ ለማየት ደግሞ አዳም ፍቅረ ቢሱ የሚለውን አጭር ልቦለድ በእርጋታ ማዳመጥ ያስፈልጋል። አዳም ፍቅረ ቢሱ የተጻፈው በደራሲ ይታገሡ ጌትነት ገበየሁ ሲሆን የሚገኘውም የደመና መንገድ በሚል ርዕስ የታተመው የአጫጭር ልቦለዶች ጥራዝ ውስጥ ነው። ይታገሡ ጌትነት ምን አለ? አዳም ፍቅረ ቢሱ ነፋሱ ከአየር ጋር እየተንሾካሾከና ጥርት ካለው አረንጓዴ መስክ ላይ እየተጓዘ ሳለ አዳም በታላቅ አርምሙ እዚያው ለምለሙ መስክ ላይ ተጋድሞ ነበር። ነፋስ ወደዚህ ከመምጣቱ አስቀድሞ ሌሎች ፍጥረታት ስለ እርሱና ስለ እነርሱ በሚገባ አውግተውታል። ነፋስ አየርን ተሰናብቶ አዳም አጠገብ ሲደርስ እንደ ወትሮ መቅለስለስ አረበበበት። አዳም ከተጋደመበት መስክ በቀር አጠገቡ የተከሰተ ፍጥረት መኖሩን ከቶንም ልብ አላለም። ነፋስ አዳም እንዳላስተዋለው ሲረዳ እየፈራ እየቸረ ከታላቅ የአክብሮት ስግደት ጋር ይዞ የመጣውን የመዓዛ ገጸ በረከት በማቅረብ ለጥ ብሎ እጅ ነሳ። ይህን ጊዜ አዳም ከገባበት የሰማየ ሰማያት የምናብ መመሰጥ ውስጥ በእርካታ ሙላት ተፈትልኮ ወጣ። ሰላም ለፍጥረታት ንጉሥ፣ ክብር ለአንተ ይገባል አለ ነፋስ ሰላም ይድረሰኝ ምን እግር ጣለጃል? አለ አዳም የነፋስን ብሩህ ገጽ በበራ ልቡ እያስተዋለ። ንጉሥ ሆይ አንተን አይ ብዬ በዛውም አዋዬ ምስጢር እነግር ነገር ይዤ ነው መጥቻለሁ አለ። ፈጣሬ ኮከቦ ፀሐይ አጋዜ ምድር ወሰማይ ይክበር ስላበረከትከው ገጸ በረከት አመሰግን ዘንድ ሻለሁ አለ። አጸደ ገነት ናቸው። ገጸ በረከቱን ይላኩል! ምስጋናውም የእነርሱ ይሁን። እኔ ስከንፍ የነበረው የያዝኩትን ጭንቀት ለአንተ ለንጉሥ ያማክር ዘንድ ነው አለ ወደ መጣበት ጉዳይ በቀጥታ ለመግባት በመሻት ምንድን ገጠመ ወዳጄ? ስለምንስ ልቡና ተጨነቀ? አላዳም ነፋስን በስስት እያየ። ነፋስ ዙሪያ ገባውን ተመለከተና አጠገባቸው የሚሰማቸው አለመኖሩን አስተዋለ። ከዛም ድምፁን ከረጋ ባህር ጸጥታ በላይ ዝቅ አድርጎ ንጉሠ ገነት አዳም ወይ ምን እንደምል አላውቅም እገልጸው ልክ መልክ እነግርያል ቃል አጣው ጉልበቴ በድንገተኛ ብርቅ ልቤ በፍቅር ትቀለጥማለች ምን ባደርግ እንደሚሻለኝ ግራ ተጋብቶኛል ምክርህንም እሻለሁ አለው ለልቤ ዋልታው ነውና አለ እየተሽኮረመመ አዳም ግራ ተጋባ ምንድን አልከኝ ወዳጄ አለው ይበልጥ ለመረዳት ፈልጎ ፍቅር በልብ ሆና ይሰልጥኗል ነው የምልህ። እንዲህም አለው፣ ምንድን ማለት ነው ፍቅር? ነፋስን መልሶ ጠየቀ። የማያውቀው አዲስ ቃል መኖሩ አስገርሞት መቼም የዚች አይነት አዲስ ነገር መፍጠር የማይታክተው እርሱን ካለ ፈቃዱ የፈጠረው መሆን አለበት። ነፋስም ደንግጦ ምን አዳም ይቀልድብኛልን እንደምን ይህን ያህል ንጉሥ ፍቅርን አላውቅም ሊል ይቻለዋል ሲል በልቡ ቅር አለው። ንጉሥ ሆይ ፍቅርን አላውቅም እንዳትል፣ ጠየቀ። አዳምም አለው፣ እርግጥ እግዚአብሔር በምድር ላይ ባሉ ነገሮች በእውቀቶቹም ላይ ሁሉ አሰልጥኖኛል። አሁን ያልከኝን ነገር ግን ፈጽሞ አላውቀውም፣ ከልብ በሆነ ስሜት በመሆኑ። ነፋስ ለአዳም ስለ ፍቅር ለማስረዳት ምን ያህል ከባድ መሆኑ ገባው። ለጭንቀቱም ከአዳም መፍትሄ እንደማያገኝ ተረዳና በልቡ ስለራሱ ስለ አዳምም ፈጽሞ አዘነ። አዳምም ለነፋስ ጭንቀት መፍትሄ በማጣቱ ቢያዝንም ከሌላ ጠይቆ ይረዳ ዘንድ አስቦ ቀጠሮ አመላክቶ ተለየው። ነፋስም አዳምን እጅ ነስቶ ንጉሶ ሺህ ዓመት ንገስ ብሎ በመጣበት አኳን ተመለሰ። ለሌላ ለማን ሊያማክር እንደሚችል እያሰበ ነፋስ ጥቂት እንደተጓዘ በቀቀንን አግኝቷት ስላጋጠመው ነገር ሁሉ ዘርዝሮ አወጋት። በቀቀንም ነገሩን በማዳረቅ እንደምን አዳም፣ ላንተ የሚሆን ምክርና መፍትያ አጣል። የሚደንቅ ነው አለች። ከነፋስ ጋር እንደተለያዩ በቀቀን ያዳመጠችው ስለ አስገረማት ለገነት ፍጥረታት ሁሉ የአዳምን ፍቅረቢስነት ዜና በአየር ላይ በተነችው። አዳም የማያውቀው አዲስ ነገር መከሰቱ ትንግርት ሆነበት። አዲሱ ዕውቀት ቢያስደስተውም ለነፋስ የሚሆን ምክር በማጣቱ ተቆጨ። ይጠብቀው የነበረውን መልአክ ይጠይቀው ዘንድ ጀመረ ፍቅር ምንድን ነው ውቃቤል? ውቃቤልም አለው ፍቅር የመኖር መንገድ ነው። የመኖር መንገድ? አዎ መንገድ። ወዴት ምይጃ? የይን እንጃ ትመልስልኝ ዘንድ ይገባል ውቃቤል፣ አላዳም ውቃቤል አለው ጥያቄን በልክ አድርጓ። እሺ ብቻ መልስልኝ፣ ወዴት ምይጃ? ወደ አምላክነት። አልገባኝም ውቃቤል። ወደ ምዕራብ ተመለከተና ንጉሠ ገነት አዳም ፀሐይ ልትጠልቅ ነው፣ ሌላው ጠባቂ ሊተካኝ ይመጣል፣ ልንቀሳቀስ አለው። የጥያቄው አዝማሚያ ይዞ የሚመጣውን ኮተት በመፍራት አዳምም፣ ምንድን ማለት ነው? መጀመሪያ ለጠየቁ ጥያቄ መልስጠኝና ትሄዳለህ፣ ትሄዳለ እንደ መማፀንም እንደ ማዘንም እየቃጣው ጠየቀ። ነገርሁ አለው ውቃቤል፣ ማባበልም መቆጣትም በሚመስል አነጋገር። አዳም መከራከር አልፈለገም፤ ሌላ ፍጥረትን ለመጠየቅ ወሰነ። ከተቀመጠበት ተነሳና ስም ወደ አወጣላቸው እንስሳ ዘንድ ሄደ። አጸደ ገነትን ፈለገ። ጊዮንን ተሻግሮ ካለው መስክ ጥግ እንደደረሰ መንገድ ላይ ጅብን አገኘው። አጠገቡ መሰሉ ጅብቲ ፈልሰስ ብላ ጅብን በፍቅር ዓይን ታየዋለች። ጅብ አዳምን እንዳየ ከተንጋለለበት ተነሳ። ጅብቲም እንደዛ አደረገች። ሰላም ለአንተ ይሁን ንጉሠ ገነቱ ወፍጥረታት። ሁለቱም ለጥ ብለው እጅ ነሱ። ሰላም ይረሰኝ፣ አዳም መለሰ። ከጥቂት ጨዋታ በኋላ አዳም ጅብ ወይ፣ ለመሆኑ ፍቅር ስለሚባለው ነገር የምታውቁ ነገር አለን? ሲል ጠየቀ። ጅብም ጅብቲን መለስ ብሎ አየና በአይኑ ጠቀሳት፣ ቅድም በቀቀን ያለችን በሚል አይነት። በመቀጠልም አው ንጉሶ ሆይ አውቃ አለሁ፣ አለ ትህትና ባልተለዩ አንደበት። ምንድን እንደሆነ ትነግሬን ዘንድ እሻለሁ። ጅብ ጥቂት እንደማሰብ አለና እንደምን ያለ ነገር መሰለ ንጉሥ ወይ፣ ያለን ማካፈል፣ የስሜት ኅብረት፣ የጥንዶች ጥላ ይህንንና ይህን መሰል እሳቤ ያለው ረቂቅ ስሜት ነው፣ አለና የነገ አንተ ልጆች ግን እኔን ሆዳም ሆዳም ደግሞ ፍቅር ማያውቅ ነው ሲሉ ይወቅሳሉ፣ አለ ከመላእክት የሰማውን ሐሜት አስታውሶ። ቀስቀስ አያጅቦ ያለን ማካፈል የስሜት የጥንዶች ጥላ ነው ያልከው ይቅርታ አልገባኝም ከማን ጋር ጅብ አዳምን በትዝብትም በአዘኔታ ሚያየው ከአምሳያ ጋር ነው ጅብቲን በቀኝ እጁ እየደባበሰ አሃ ያንተ አምሳያ ያ ጅብቲ መሆኗ ነው ለአያም አይት እንዳለች ሁሉ አለ የዘወትር ጓደኛውን ለፍቅር ምሳሌ አድርጎ አዳምም ሌሎችን እንስሳት ሁሉ አስታወሰ ሁሉም አምሳያ እንዳለው አሁን ተረዳ። ወዲያው ከዚህ በፊት የማያውቀው ስሜት በሰውነቱ ውስጥ ሲሰራጭ ተሰማው። ለእኔስ? ራሱን ጠየቀ። በዛው ቅጽበት የፍቅርን ምንነት ሲፈልግ ልቡ ውስጥ ቅናት ተጸነሰ። አዳምም ከፍቅር አስቀድሞ ቅናትን ጠንቅቆ አወቀው። ባልጠና አቅሙ ያገኘው የመጀመሪያ እውቀትና ግኝትም በቀላሉ ወደ አጥንቱ ሰርጎ ገባ። ፈጽሞም አስቀድሞ የነበረውን የልቡን ደስታ ተነጠቀ። መጽናናትን ያገኝ ዘንድ አልወደደም። ስም ባወጣላቸው ፍጥሯን ፊት ይሸሽ ዘንድ ራቀ። ከሰዋራ ስፍራም ገብቶ በቅናት እየተብሰለሰለ ሳለ ብርቱ እንቅልፍ ወደቀበት። አምላክም አዳም ደስታ በማጣት ይጎዳ ዘንድ አልወደደም። ገዥዋ ሆኖ እንዲኖር ሔዋንን ከዛው በቅናት ከተመረዘው አጥንት ሰርቶ ሰጠው። አዳምም አጠገቡ ያገኛት ፍጥረት ውብ እንደሆነች አየ። እንዳያትም በፍቅሯ አወደቀ። ስሟንም ሴት አላት። ያኔ የአዳም ቅናት መጠን ቀነሰ። የተፈጠረችው የእርሷ ቅናት መጠን ግን ልክ አጣ። አዳም ተኝቶ በተነሳ ቁጥር ሌላ ሴት ተፈጥራራ አራ እንዳይሆን በመስጋት እረፍትን አጣች። እረፍት ማጣቷም ምሽቱን ካለ እንቅልፍ፣ ቀኑንም በመዋዘን እንድታሳልፍ አደረጋት። እንቅልፍን እምቢ ማለቷም እርሷ ከመፈጠሩ አስቀድሞ የነበሩትን ሁኔታዎችን ትመረምር ዘንድ ልቧን አነቃቀው። ከእያንዳንዱ የገነት ፍጥሯንም ከእርሷ አስቀድሞ አዳም ስለነበረው አኗኗር አጠናች። በርካታ ወዳጆችንም አተረፈች። የእባብ ወዳጅነትን ያህል ሁነኛ መካሪ ግን አልነበራትም። በስተመጨረሻ በእባብ ምክር መሪነት ስታ አዳምንም አሳተችው እና እርሱ ከነ ፍቅሩ እርሷም ከነ ቅናቷ ወደ ምድር ተጣሉ። ከዘመናት በኋላ በመሲሁ በኩል አዳም አምላክነትን አገኘ። እውነትም ውቃቤል ለአዳም የነገረው ሐሰት አልነበረ። ለአዳም አረዳድ ግን ለማሰብ የረቀቀ ከመንበረ ጸባኦት የመጠቀ ታላቅ ምስጢር ነበር። ይህን ነገር ቀን ካለፈ በኋላ ከውቃቤል ጋር ሲያወጋ ለካ እውነትም እግዚአብሔር ቀናዬ አምላክ ነው። ቅናት ወደ ፍቅር፣ ፍቅር ወደ አምላክነት የሚያመራበት መንገድ ነው። ውቃቤል በግርድፉ ሊለው ፈልጎ የነበረው ይህን እውነት ነበር። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከእኛ ጋር ይወዳጁ።